ኤችአይቪ እንድትመረመር ፈልጋለሁ አልፈልግም ስላለች፣ እኔ ደግሞ እሺ፣ አቢ አቤት፣ ሰላም ነው አለንቤ ነው አለን አሁን አለው ብለሽ ነበር። ደክሞ ሙሉ ስለገባው ነው መሰለኝ የሆነ ጥያቄ ለመጠየቅ ስል በአንድና ቤቢ መካከል የተፈጠሩ ነገሮች አሉ መሰለኝ እና እሱም ለማንሳት ተጠየ ነበር የፈለኩ ደግሞ፣ ግን ያው ይቅርታ ነው ሰላ ችግር የቀምሽ ሴት ምን ተፈጠራለች? አይ ያው የተፈጠረ ነገሮች ውስጥ ሳይኖረው አይቀሩም። ባላሺንም የተፈጠረ ነገር ሳይኖረው አይቀርም። በእሱ ምክንያት ያው ተስማማን ምናምን ብለው፣ ፋዘርም ትንሽ እንትን ብሎ ነበር። በጣም አስቦ ነበር የባላሺው ጊዜ እና ደግሞ ያው የአሁኑ ትንሽ ከበድ ስላሉ እንደዚህ ሆነና፣ ያው ትንሽ እሱ የስራ ጉዳይ ያዘርጉት ምን ብሎ ነው ማየ? አንተ ትንሽ የሚስተካከል ነገር ካለ አስተካክለህ ትመጣ የሚለው ብሎኝ ነበር የመጣው እኮ። እሷ ምን አለች? አውርተሃት ከእሷ ጋር ነበር ያው፣ ወደ ገጠር ነው ያው

ለመጠየቅ ፈልጌ ነው። መሰለ የማመሻው መጠጥ ቤት ነው? የማመሻው ስራ ተሰራ እኮ የማመሻው አይ፣ እሷማ ነው ሲመስለኝ ነው የሚመጣው ለመኝታ ብቻ ነው አለች። በጣም ያመሻል፣ ጠዋት ደግሞ በጠዋት ነው የሚመጣው አለች። እና ያው አንደኛ ብቼ ነው የማመሻው ልጅ ይዣለሁ ብቻ የሚችል ወይም ግቢ ውስጥ ሰው ስለሌለ እያለሽ ነው። ከዚህ እነዚያ እያለሽ ነው ውስጥ ትክክለኛ ነገር ይሄ ነገር ያወጣ ማለት በቃ ዝም ብሎ አሁን አንተ ፋዘር ልኮብኝ ይሄን አስተካክል ብለው እሱ ስራ ስለሆነ እንጂ ያው እሱ ሲመጣ በጣም አስቧል። ያው እናንተ እስካሁን ያው እስከ ዛሬ መቼም እኔ እንደዚህ ስትሆኑ ራሱ አይቻችሁ አላቅም ነበር እናንተ ማለት እና እንደዚህ ትሆናላችሁ ብዬ እኔ ስጨምር አስቤያችሁ ራሱ አላቅም። እኔ ሙዚቃ እንደገባችሁ ራሱ እኔ አላቅም። በፊት ስትጀመር ያው እኔ የሀሳብ ይኖራቸዋል በቃ እንደዚያ ስትሆኑ ሲያችሁ ምን ይለያል ስናል፣ ምን እንደሚል ራሱ ማለት ለመካከል ምን አይነት ሰይጣን ገብቶ። ይኸውልህ አሁን ጥሩ እንግዲህ እንደዚህ በስነ ስርዓት ለማውራት ካስፈለገ ሀሳቡ ራሱ ጥሩ ነው፣ የሚደገፍ ነው። ግን እሷ በጣም ከበፊቱ ባህሪዋ አስቀያሚ የሆነ ነው። እኔ ስራ በጣም በዝቶብኛል። አሁን ጫና ውስጥ ነው ያለው እሷ ግን ይሄ ልትረዳ አልቻለችም። አልፎ ተርፎ ደግሞ እኔ የማይመጣኝ ነገር ልታወራ ትፈልጋለች። እኔ አለ ለማውራት ፍላጎት አልነበረ ድጋሚ ወደዚህ አይነት ነገር ውስጥ ለመግባት እየሸሽዋት ነበር። ግን እሷ እኔ ዝም ታይ ልትቀበለው ስላልቻለች ነው ነገሮች እየተበላሹ ሲቀጥል ደግሞ እሷ ለብቻዋ በምን አይነት መንገድ ነው ወስና ገጠር እሄዳለሁ ብላ እሄዳለሁ ነው ምትል? እሷ ፐርሰናል ጉዳይ በራሷ ለብቻዋ ከሆነ እሄዳለሁ ነው ምትል ከሆነ መብቷ ነው። ግን ሕፃን ልጅ ይዛ ገጠር ለገጠር ስትንከራተት ማየት እኔ የሚፈልግ አይኑርም፣ ሕሊናም የለኝም። ሲጀመርም እንደዛ አይነት ነገርም እንታረግም አልፈልግላት ትዳርቅ አቅ አይደለም። እንደፈለጉ ተነስቶ እንደዚህ እሆናለሁ እንደዚህ እሆናለሁ አይሰራም። በቃ ያለፈው ነገር አለፈ፣ ጥፋት ጠፋ፣ ዘጣ ተባባልን፣ ተስተካከለ፣ አለቀ። ከዚህ በኋላ እንደገና ደግሞ ወደ ሌላ ነገር ውስጥ ነገሩ እንዲሰፋ መፈለግ፣ እንደዚህ ስትልስ ምንድን ነው ያንተ ነገር? ናይ እሷ ሲመስለኝ ሀሳቧ ማለት ነው ነው ነው እሷ እንደፈለገች ታስባ አንተ ምንድን ነው ዝም ብለህ እሷ እንደዚህ ብላለች ሀሳቧ ምናምን ከምትለኝ ለምን ሳቅመጣ ሀሳቧ እንደዚህ ምናምን ከምትለኝ በቃ ትክክል አይደለች፣ ትክክል ያችን ነገር ትክክል ትክክል አይደለም ብሎ ሊነገራት ይገባላል። አይደል እንዴ ሲመስለኝ ነው ማለት ሀሳቧ። ቢያንስ ለአንድ ሳምንት ለሁለት ሳምንት ጂም ማረፍ ፈልጋለሁ ምን ሆነ ነው የሚደግማት? እሷ እሱም እንደፈለገ ያምሽም ይደርም እንትን ይበልም አለች። አይ አንቺ እንደ እሱ ሳይሆን እኔ እንደዚያ አይነት እኮ እንትን ይሄ በየቦታው የምንዘላዘል ሰው አይደለሁም፣ እሷ እንደምታስበው። አይ እሱ ሲመስለኝ ያው አንተም የምታስበው አይመስለኝም። እና እሷ ደግሞ ያው ቢያንስ ለአንድ ሳምንት ለሁለት ሳምንት ሂጅ ማረፍ እፈልጋለሁ ከዚያ ይሄ አሁን ማለት እኮ አንደኛውን አንተም ዲጂቷን እንትን አትላት። ገና ቢያንስ እኮ ባይሆን ነገር እንድታወራ ምንድን ነው፣ ምን ምን ለማለት ነው? እኔ ለማለት እንደ ሐሳብ ማምጣቱ እራሱ ምን እንድላት እንደ ነው። አይ እሷን አንተን ለማናደድም አይደለም። እኔ አሁን አንተም እንድትናደድም ሳይሆን ማለት እኔ እንዳስተካክል እንጂ አንተን እንዳናደድ አይደለም የመጣሁት። ማለት እኮ ታዲያ በመሻሽ ምንድን ነገር የሚስተካከል አይ እሷን እኮ እኔ አወራሁኝ ቢያንስ አይ እሱ አንተን ጠይቄ ከዚያ አሁን ይስተካከሉ ይስተካከላል ብዬ ስለማስብ ነው። ከሆነ አሁንም ይኸውልህ የመነጋገርና የማውራት ችግር የለብኝ ለማውራት። እሷ ግን የምታሳየው ባህሪ የምትሆነው ነገር በቃ ብዙ ነገባ። ተባልሻል እኮ ከሚባለው በላይ ባህሪው አስቸጋሪ ነው። ነገሮችን ተነጋግሮ ከመፍታት ወደ አደባባይ አውጥቶ ነገሮችን ማስጣት ነው ይፈልጋው። ናይ እኔ አሳባ ያው ሲመስለኝ ለምን ትቶኝ ይሄዳል? ማለት ያው ትቶኝ የሚሄዱ ሳይሆን ውጭ ለምን ያመሻል የሚለው ነው። ሳይ ሰላም ለማግኘት እኮ ነው። አቢ አንዳንዴ ነገሮችን ራቅ ስትሏል፣ መፍትሄ መጥቼ የምታገኝ? አዎ መጥቼ ጥሩ ፊት ካላየሁ ምን አጓክቶኝ ቤት እመጣለሁ? ምን አጓጉቶኝ ቤት ልምጣ? ምን ፈልጌ ልምጣ? ሮጭ የምመጣው በፊት በምክንያት አድርጌ ሮጭ የምመጣ የነበረው ሰላም ስለሆንኩ ነው። ቤቴ ናፍቀኛል። አሁን እኮ ቤቴ ስመጣ የሚመች ነገር ተኮራርፌ ቤትስ መኖጥ አልፈልግ። በፊትም ከዚህ ስወጣ ላለመነጋገር፣ ላለመጨቃጨቅ ስለምንፈልግ ትክክል ነበር ማለት ደግሞ አይደለም። ያው ጥፋት ነው፣ አጥፍቻለሁ። ይቅርታ ብያለሁ ጠይቄያለሁ። አሁን ድጋሚን ያጠፋሁትን ጥፋት እሷ ለማጥፋት ካልሄድኩ ብሎ መነጋገር ነው ና እሷ እኮ ከሄድኩ የምትለው ማለት ነው የሚ ሲመስለኝ ውጭ፣ በቃ አያምሽ እና በጊዜ ይሆን እየነገርኩ ነው። አንተ ደግሞ አሰባ ነው እየነገርኩ አለ። ምን አያምሻ ነች? እሺ ምክንያቱ እየነገርኩ ነው። ውጪ ማመሻው፣ በቃ ጥሩ ፊት ስለማላይ ነው። አንዳንዴ ሰው ሲደክመው እኮ እረፍት ይፈልጋል፣ ይሰለቻል። ይቀጥል ደግሞ ምን ለማለት ፈልጋለሁ፣ እሷ በራሷ ውስጥ አገር ቤት ሄዳለው እንደዚህ ላለ እና ያ ውሳኔ ምንማ ነገርኩ ማለት ብቻዬን አንድ ግቢ ውስጥ ሆኒ ሾሻ ነው ምያልክ ያለው ትሄድ ነው ምንድነው አልገባኝም። መፍትሄ ብል ያመጣ ምንድነው እኔ ትሄድ አይደለም። አይ አሁን አንተም ውጭ የምታመሻውን ቢያንስ በጊዜ ብትገባ የሚለው ነው። ቢያንስ እስከ አንድ ሰዓት ብትገባ አሪፍ ነው ብዬ ነው።

ዙሪያ አንተ፣ እሺ ካልከኝ እኔ እሷ እንደምንም ብዬ እንትን ብዬ እንትን፣ ማለት እንትን ብዬ እንትን፣ አይ፣ አንተ ብቻ እኔ፣ አዎ ማምሸቱ ነው። ለምን የሚወጣው በጠዋት ነው። ለስራ ነው። ጠዋት ይወጣል። ጠዋት አሁን ቢያንስ ሰው ስራን ቢሮ ያገኝ ይችላል። የጠዋቱ አያስቸግርም፣ ቢያንስ የማታ ጉዳይ ነው። በጣም እንትን የሚለው ማለት ምን ይልከሰከሳል ብላ ፈርታል። እኔ በህዝብ ዙሪ አላቅም። እሱም በግልጽ አማርኛ ነግራኛለች። አቃ ያው እናንተ እሱን ሰው ተነጋገራቸው ውስጥ መግባት በቃ መሸ፣ ከመሸ ይልከሰከሳል ነው ምንም እኮ እንትን ማለት አማርኛውን ማቆለባበት አያስፈልግም። እሱን አላውቅም። በቃ ይሄ ሌላ ምንድን ነው፣ ባለፈውም የነገረችኝ ይህንም። ስለዚህ በቃ እንደዛ ካሰበች ደግሞ እኔ ማለት ነው፣ እንደዛ የምታስብ ከሆነ እኔ ደግሞ እሷ እንደምታስብ አይነት ባለጌ ስላልሆንኩኝ እሷ በምትፈልገው መንገድ አልሄድም። መጀመሪያ መረጋጋት የሚባል ነገር እስከ ዛሬ ድረስ ስታሳየኝ የነበረው ባህሪ የውሸት ነው ማለት ነው ማለት ነው። በቃ ትክክል ያልሆነ ባህሪ ነበር ስታሳየኝ። ባህሪ ተቀየረ ትላለች። እኔን ከመጠየቋ በፊት እራሷን አታይም፣ እራሷን አትጠይቅም። ናይ ያው ራስህን ነው መጠየቅ ያለብህ። በቃ ችግር ለሰው አቀፍ ማቀበል ትርጉም የለውም። እኔ የራሴን ችግር ራሴ ነው መውሰድ ያለብኝ። ለሰው ብሰጠው እሱ እንደዚህ ብሎ ነው፣ እሱ እንደዚህ አርጎ ነው፣ እሱ እንደዚህ ፈጥሮ እሱ እንደዚህ ለኔ ጉዳይ አይደለም። ስለዚህ መጀመሪያ እራሷ ጋ ያለው ችግሮች ትይ፣ በቃ አሁንም ትይ። እኔ እሷ እንደምታስበኝ ባህሪ የሌል የለም። ይሄን ነገር ደግሞ የመጣችው አሁን ከሰዎች ጋር ማውራት ከጀመረች በኋላ በጣም ትክክል ያልሆኑ ምክሮች እየደረሳ ስለሆነ ነው እኔ አቃል የሰላማዊ ኑሮ መኖር ስለምፈልግ ነው እንጂ ከሌ ከሌ ከሌ ከሌ ከሌ ብዬ መናገር እችላለሁ። ግን እሱ አይደለም የሚያምረው ቤቷን ማስተካከል ያለባት ራሷ ነች። የሰው ምክር መስማት የለባትም። በቅርባቸው አላመነችኝም፣ አልተማመነችልኝም። በጣም ቆሻሻ ጥያቄ ጠይቃኛለች። እኔ ለእሷ ስል ሳይሆን ለራሴ ስል ራሴን በአክብሬ ምኖር ሰ ነው። አሁን እሱ ላይ ማለት ቢያንስ አሁን እሷን ሰው የሚላትን እየተቀበለች የምትል ከሆነ እናንተ ለማለየት እንጂ የዛሬ ሰው ለእሷ ነገራታት አይደለ? እኔ እኮ እየነገርኩ ነው። ለእሷ ነገራት፣ ለእሷ ነገር አስተካክል፣ አስተካክል። በቃ እኔ አሁን ባጭሩ የምናገረው እሷን መጀመሪያ ያሸነ እኔ ለመነጋገር ነገሮችን ለማስተካከል፣ ገና ከዚህ በኋላ የሚጠብቀን ነገር አለ።

ለማስተካከል ውጭ የሚያመሸውን ሁለተኛ ደግሞ ያው የሚልከሰከሰው ማህራን ኢነርሰና ረብ አንተም ውጭ ስታመሽ እሷን እንትን ስትሉ እየተራረቃችሁ እየተራረቃችሁ ነው። እዚህ ኩሰፈ ያን ጊዜ አሁን በመካከል ክፍተት ይፈጠራል። ተፈጥሯል፣ ይፈጠራል ሳይሆን ኦልሬዲ ተፈጥሯል። በቃ አለቀ። ይሄን ነገር መሞከር ጥሩ ነው ፋዘር። ከዚህ በፊት ብዙ እንደሞከሩ ያው የሚታወቅ ነገር ነው። ብዙ ነገር ለማስተካከል ሞክረዋል። ነገሮች ተስተካከሉ ሲባል እንደገና ሳይውል ሳያድር ነገሮችን መልሳ አበለሽ አስተዋለች። እኔ ለምን እንደዚህ አይነት ነገር ውስጥ እየገባች እንደሆነ አናውቅም። እኔ ደግሞ እየታየኝ ያለው ነገር በቃ ንግግሮች፣ ብዙ መነጋገር። እኔ ከተነጋገርኩ ከጮህ በቃ ስሜታ የሆናለው እናደዳለው የማይሆን ነገር ውስጥ እገባለሁ። ይሄ ነው ባህሪ ነው፣ አውቃለሁ። ስለዚህ እሱን ሽሽት ነው አሁን እኔ በቃ መጥቼ ሮጬ በገብቼ ወደ መኝታዬ። አሁንም አንተ ስለመጣ ነው እዚህ ፈልጋለሁ ስላልከኝ ነው ቁጭ ያልኩት። በቃ ምንም ደስ የሚል ነገር ስለሌለ፣ ምንም የሚያጓጓ ነገር ስለሌለ አሁ በቃ ብጭጭ የምመጣው ሌላ የተለየ ነገር የለ። እኔ ደግሞ ቤቴ ትክክለኛ ባህርይ ያለው ሰው ሲኖር ነው የጊዜ ጓጉቼ መግባት የምፈልገው። አሁን ላይ ባለው ሁኔታ ደስተኛ አይደለም። በቃ ወደዚህ እንድመጣ የሚያጓጓኝ ነገር አለ ይሄ ነው። አሁን አዛ ከዛ አኳያ እሷም ይመቸኛል ያለችው መንገድ ይዛለች ትቀጥል። ማይ አሁን ሄዳለው የምትለው ነገር ደግሞ ማንም አይሰማም። አይ ሱናውና እናንተ ካልተ ማንም ማሰማማችሁ ማለት ነው። ይሄን ነው የሚያሳየው ጥጋብ ነው የሚያሳየው። አይተጋዙም ሳይሆን ማለት አይተጋዙም አትጋዙ፣ ስታከም ነው የሚሻለው። አሁን አንተም እንደዚህ አሁን እናንተም ሁለት ወጪ ነው ምትሏል። እሷም ሲመጣ ይበላል እያለች የቤት ልታዘጋጅ ትችላለች፣ እሺም ታዘጋጃለች። አንተም ውጭ እዚያ አልበላም፣ የእሷን ፊት እንደዚያ እያየሁ አልበላም እያልክ አንተ ሁለተኛው ውጭ እያጠፋ ነው ያለው። አሁን እዚህ ጋር እራሱ ሁለት እንትን እያወጣችሁ ነው። አሁን ቢያንስ እናንተም እንደዚህ ከሚሆን ቢያንስ እሷም ቤቢን መስራቱ አይቀርም፣ አንተም የቤት አስቤዛ መግዛት አይቀርም። ይ ከፋን ቢዘማን ማለት እሱ ግዴታ ስለሆነ ነው። ዞሮ ምንድን ነው ድጋሚ ማውራት እንዳይሆን በቃ በዚህ መንገድ ነው የሚያሆነው፣ ያለሁበት አቋም። ስለዚህ አትቀር እህትህን የምታስተካክላት ከሆነ የምትነግራት ከሆነ አማክራት፣ ጊዜ አላችሁ፣ ተነጋገሩ። እኔ ባወራት መልሰን መጫጫ ነው። ስለዚህ በስነስርዓት እራሷን አድምጣት፣ የሚያወያያት ሰው፣ የሚያማክራት ሰው ያስፈልጋል የራሱ የሆነ ሰው መታሃል። ስለዚህ አውራት፣ ተነጋገሩ፣ አውሩ፣ ጨርሱ። እኔ አንድና አንድ ባህሪዋን ታስተካክል። በየቀኑ የሆኑ ነገሮችን እየጎተተች ታመጣለች። እንዲህ እንዲህ ነው፣ እንዲህ እንዲህ ነው እያለች ምክንያት ትሆነኛለች። ስለዚህ እኔም ስተሳስቼ የማይሆን ነገር ማድረግ አለ ትናገረኛለች ስሜታ ይሆናል። የሆነ ነገር ውስጥ መግባት ስለማትፈልግ ነው እየሸሹ ያለ ይሄ ደግሞ ለእሷም ለእኔም ጥቅም ነው ብዬ ነው። አሁንም የምትሰማ ከሆነ ምከራት። እኔ ለመነጋገርና ለመወያት ችግር የለ እኔ ችግር የለብኝም። ግን በቃ አትረብሸኝ። እኔ በቃ አታሰልጨኝ በንግግሮቹ። አሁን የምናርግ መሰለህ እኔ አሁን ያለኝን ነገር ሳሙን ነግርሃለሁ። አናግራት ልትሰማን ትችላለች። ብዙ ሰማን ትችላል። አንበርግጠኝን ትሰማል። አቃለ ያለውን ነገር እንትንላለው ለፋዘርም ነገር ምከሯት። መመከር ያለባት ነገር ይነገር። ነገር በእኔ በኩል ጥፋት ይሄ ነው ብሎ ከተነገረኝ ለአንድ አልነግርህም። ምናልባት ሰምተ ከሆነ እኔን አታመኝ ኤች አይ ቪ እንድትመረመር ፈልጋለሁ። አልፈልግም ስላለች እኔ ደግሞ ራሴ ስለማቅ እንደዛ ለመኖር ስለማቅ ማድረጉ ከብዶኝ አይደለም፣ ግን እሷ የመጣችበት መንገድ ገና አንድ ቀን እንኳን ሰላም ሳናድር ምን አለበት ዘግየት አድርጋ እንድንገኝ ክፋቱ ነው። ከለት ሁለት ጀምሮ ነገሮችን መሸሽ ይቻላል። ስለዚህ እኔ አሁንም ጥማት የለብኝም። የእንደዚህ አይነት ነገር ራሴን በጣም መገደብ የምችል ሰው ነኝ። ስለዚህ የዚህን ያህል ድፍረቷን ስላሳየችኝ ተስፋ ስለቆረጥኩባት ነው እየሽክሽፋት ያለሁት ማለት ነው። ተነጋግሩ በቀና የሚባለውን ነገር ከዛ በኋላ ከሌላ እኔ